ታዲያ የዚህ ህንፃ ነዋሪዎችም ባቡር ግድግዳቸውን እየታከከ ሲያልፍ ማየት የተለመደ ሲሆን የተሰራበት ዋነኛ ምክንያትም ይህ ነው። ጉዞአችንን ከወደ ቻይና እናድርግና ይህንን ተፈጥሮን ከአስደናቂ ስነ ህንፃ ጋር አጣምሮ ያዘን ድንቅ ስፍራ እንመልከት። እነዚህ ፋንጂንግ በመባል የሚታወቁት የቻይናውያን መንታ ተራሮች ተፈጥሮን አድንቀን እንዳንጨርስ ከሚያደርጉ ቦታዎች ውስጥ ግንባር ቀደም ሲሆኑ እነዚህ ሁለት እንደ ጦር ስትር ብለው ወደ ሰማይ የቆሙ ቀጫጭን ተራሮች ከተፈጥሯዊ አቀማመጣቸው በተጨማሪ አናታቸው ላይ ሁለት ትዩ ቤተ መቅደሶች የያዙ ሲሆን መቅደሶቹም በአየር ላይ በተሰራ ቀጭን ድልድዮች ተያይዘው ይታያሉ። ታዲያ የዚህን እጅግ ድንቅ ተፈጥሯዊ አቀማመጥ ከድንቅ ሰው ሰራሽ ስነ ህንፃ ጋር አጣምሮ በያዘ ስፍራ ተደማው ልቦት ወደ ላይ መውጣትን ከከጀለ ወደ ላይ ለመውጣት የሚደረገውን እግርን የሚያንቀጠቅጥ ደረጃና፣ ሲመለሱ ደግሞ ልብን የሚያረድ ቁልቁለት በድል መውጣት ግድ የሚሉት ሲሆን ብዙ ቱሪስቶች እግራቸውንም ልባቸውንም ፈትነው የዚህን ድንቅ ቦታ ፍጻሜ አይተው ሲመለሱ ይስተዋላል። ከዚሁ ከቻይና ሳንወጣ ይህን ከአንድ ሺህ አራት መቶ ዓመታት በላይ ዕድሜ ያለውን ቤተ መቅደስ የምናገኝ ሲሆን የሚገርመው ነገር ደግሞ ቤተ መቅደሱ የተገነባው ከመሬት በላይ 246 ጫማ ከፍታ ላይ በገደል ጎን ተለጥፎ መሆኑ ነው። ታዲያ በዛን ዘመናዊ ቴክኖሎጂ እንኳን በሌለበት ዘመን ይህን ግዙፍ ስነ ህንፃ በእንጨት ምሶሶዎች ብቻ ደግፎ መስራት መቻል ማለት እጅግ ተአምር ሊባል የሚችል ሲሆን ይህን መስራት የቻሉት የዘመኑ ጠቢባንም ዛሬም ድረስ በስራቸው ይታወሳሉ። ዳግም ጉዟችንን የሰው ልጅ ከግራፊቲ ጋር ፊት ለፊት ተጋፍጦ አንተ ትብስ እኔ እብስ እየተባባለ ወደሚኖርበት የቻይናው ጃንጂ ሸለቆ እናድርግና ይህንን አስገራሚ ቦታ እንመልከት። እግር ጥሎን ወደዚህ የቻይና ጃንጂ ቪሌጅ ካመራን እዚህ ገደላማ የመኖሪያ መንደር ውስጥ ለመኖር በዋናነት የሚያስፈልገው ድፍረት ብቻ ነው። መንደሩ የሚገኘው በገደል ጫፍ ላይ በመሆኑ ወደዚያ መንደር ለመግባትና ለመውጣት ከብረት የተሰሩትን ደረጃጅሞቹን መሰላሎችን መጠቀም ግድ የሚል ሲሆን እንደውም መሰላሎቹ አሁን ወደ ብረት ተቀይረው እንጂ ከቅርብ ዓመታት በፊት ከእንጨትና ከወይን ግንድ የተሰሩ አደገኛ መወጣጫዎችን ይጠቀሙ እንደነበር መረጃዎች ይጠቁማሉ። ታዲያ አያድርገውና ትንሽ እግር ሸርተት ካለ ውጤቱ ወደ ጥልቅ ገደል መውደቅ ቢሆንም ነዋሪዎች ግን ይህንን ስለለመዱት ምንም አይመስላቸውም። አሳዛኟ ቱቫሉ ይህች ከደሴትነት አልፋ ሀገር ለመሆን የበቃችው ውብ ስፍራ በፓስፊክ ውቅያኖስ ላይ በኩራት ተንደላቀ የምትገኝ አስገራሚ ሀገር ብትሆንም አሁን አሁን ላይ ግን ከተፈጥሮና ከውቅያኖሱ ጋር ግብ ግብ ውስጥ ከገባች ሰንበትበት ብላለች። ምክንያቱ ደግሞ በአየር ንብረት ለውጥ ምክንያት የውቅያኖስ መጠን እየጨመረ በመምጣቱ ቱቫሉ ቀስ በቀስ እየሰጠመች ሲሆን የሀገሪቱ ከፍተኛው ቦታ ከባህር ጠለል በላይ ያለው ርዝመት በጣም አነስተኛ በመሆኑ በጥቂት ዓመታት ውስጥ ሙሉ በሙሉ በውሃ የመዋጥ ዕድሏ ሰፊ ሊሆን እንደሚችል ይገምታል ምንም እንኳን ውቅያኖሱ ቀስ በቀስ ቢውጣትም ነዋሪዎቿ ግን ሀገራችንን ለቀን ወይ ፍንክች ብለው የቱቫሉን መጨረሻ በመጠባበቅ ላይ ያሉ ሲሆኑ መሪዋም ቢሆን ልንጠፋ አንድ አሙስ ነውና የቀረን ድረሱልን ሲል የአየር ንብረት ለውጥ ለማስተካከል እንዲሰሩ ለዓለም መንግስታት ጩኸቱን ማሰማቱን አላቆመም። እናም ቱቫሉ ውበቱ አስደናቂ ቢሆንም ህልውናዋ ግን አሳሳቢ ደረጃ ላይ መድረሱ ያሳዝናል። የብራዚሏ ፋቬላ ይህን ውብ ስፍራ ደግሞ ከሩቅ ሆኖ ላስተዋለው እንደው በቀለማት ያሸበረቀ ማራኪ ስዕል ቢመስልም ነገሩ ግን እንደዛ ሳይሆን እነዚህ በብራዚሏ ፋቬላ የሚገኙ ቤቶች ናቸው። እነዚህ አንዱ በአንዱ ላይ ተደራርበው የተሠሩ ልዩ የኪነ ህንፃ ጥበብ ያላቸው ቤቶች ከሩቅ ሲታዩ በጣም ውብና ማራኪ ገጽታን ቢላበሱም በውበቱ ተማርኮ ወደ ውስጥ ለመግባት የሞከረው ቱሪስት ግን ስልኩንም ገንዘቡንም አስረክቦ መውጣት ግድ ይለዋል። ምክንያቱም ደግሞ ይህች የፋቬላ መንደር በብራዚል ማፊያ ቡድኖች የተሞላች በመሆኗ ሲሆን ወደዚህ መንደር በሰላም ገብቶ በሰላም መውጣት ብሎ ነገር የማይታሰብ ነው። ታዲያ ስለ ቦታው ለማያውቅ ሰው እጅግ አደገኛ ቦታ ስትሆን፣ ያልተጠበቁ የተኩስ ልውውጦችና የወንጀል ድርጊቶች የበዙበት የጋንጊስተሮች መመሸጊያ ቦታ ናት። ኤሊዳይ ደሴት ይህች በአይስላንድ የምትገኝ ደሴት ስትሆን በደሴቲቷ ላይ ባለች አንዲት ቤት ምክንያት ትታወቃለች በሰፊው አረንጓዴ ደሴት ላይ አንድ ነጭ ቤት ብቻ ጎልቶ የሚታይ ሲሆን በዚህ ስፍራ ላይም ጎረቤት መንገድ ኢንተርኔት መኪና ብሎ ነገር የለም ይህ ፍጹም ጸጥታ የነገሰበት ቦታ ለብቻ መሆኑን ለሚወድ ሰው ልክ እንደ ገነት ሲሆን ማኅበራዊ ህይወትን ለለመደ ደግሞ እስር ቤት ሊሆን ይችላል እዚህ መኖር ማለት ራስን ከዓለም ማግለል ሲሆን ከምግብ አቅም እንኳን ከአሳ ማጥመድ ውጪ ሌላ አማራጭ የለም። ተንሳፋፊዎቹ ህዝቦች ለማድረግ አስገራሚዎቹ ተራሮች፣ መለስ ስንል ደግሞ ህይወታቸውን ሙሉ በሙሉ በዋላ ያደረጉ ማህበረሰቦችም ያሉ ሲሆን በመጀመሪያ የምናገኘው የካምቦዲያ ተንሳፋፊ መንደር ሲሆን፣ በዚህ ስፍራ ላይ መሬት የሚባል ነገር የለም። እያንዳንዱ ቤት፣ ትምህርት ቤትና የገበያ ቦታ በዋላ የሚንሳፈፍ ሲሆን፣ በዚህ መንደር ውስጥ ለመንቀሳቀስ ብቸኛው አማራጭ ጀልባ ብቻ ነው። ታዲያ ዋና ለመዋኘት መሞከርም ቢሆን አደጋው የከፋ ነው። ምክንያቱም ደግሞ ውሃው የአዞዎችና የእባቦች መኖሪያ በመሆኑ ነው። የዚህ መንደር ሰዎች ህይወትም ከአሳ ማስገር ጋር የተሳሰረ ሲሆን ከውሃው ጋር ተላምደውና ተዋደው ኑሮአቸውን ይገፋሉ። በተመሳሳይ ደግሞ ወደ አፍሪካዋ ናይጄሪያ ስንመጣ ሌላኛውን የውሃ ላይ የመኖሪያ ስፍራ ማኮኮን የምናገኝ ሲሆን ይህ በናይጄሪያዋ ሌጎስ የሚገኘው ስፍራ ግርምም ድንቅም የሚል ሲሆን በማንኛውም ቦታ ራሱን ማኖር የሚያውቅበት የሰው ልጅ እዚህ ጋር ደግሞ ጎጆን በውሃ ላይ ቀልሶ ኑሮውን በውሃ ላይ አድርጓል። ነገሮች በዚህ ቦታ ላይ ትንሽ ከበድ የሚሉ ሲሆን፣ ቤቶቹ የተሰሩት በቆሻሻው ላይ በመሆኑ በመቶ ሺዎች የሚቆጠሩ ሰዎች በዚህ አስቸጋሪ ሁኔታ ውስጥ ለመኖር ተገደዋል። ንጹህ ውሃ፣ ሆስፒታልና መሰረታዊ አገልግሎቶች ለማግኘት ትንሽ አዳጋች ቢሆንም ነዋሪዎቹ በጀልባ እየተንቀሳቀሱ ኑሯቸውን ይገፋሉ። ታዲያ ምንም እንኳን ደሴቷ ለኑሮ ምቹ ባትሆንም ነዋሪዎቿን ግን ከደሴቲቷ ጋር በፍቅር ያቆራኛቸው ዋነኛ ጉዳይ የማይነጥፉት አሳዎቿ ሲሆን ነዋሪዎቿ አሳ እያጠመዱ ኑሮን ለማሸነፍ ይሞክራሉ። የበረዶ ገሃንም ይህ ሩሲያ የሚገኘው ያኩትስክ እየተባለ የሚጠራው ስፍራ ቅዝቃዜውን እንዴትም ብሎ ለመግለጽ ከባድ የሆነበ ቦታ ሲሆን ለዛም ይመስላል የበረዶ ገሃነም የሚል ስያሜ የሰጡት። ያኩትስክ በምድር ላይ ካሉ የመኖሪያ ቦታዎች ሁሉ እጅግ ቀዝቃዛው ከተማ ሲሆን የቅዝቃዜ መጠኑ ከዜሮ በታች እስከ 50 ዲግሪ ሴልሽስ ድረስ ይደርሳል። በዚህም ምክንያት የፈላው አንኳን ወደ አየር ቢወረወር መሬት ሳይነካ ወደ በረዶ ክሪስታልነት የመቀየር አቅም ያለው ሲሆን መኪና ካለም ለአራት ሰዓታት ያህል ሞተሩን ማጥፋት ብሎ ነገር የማይታሰብ ነው። ምክንያቱም ደግሞ ሞተሩ ከጠፋ ዘይቱም ሆነ ለሚረጋ መኪናው አይሰራም። በዚህ አስፈሪ እንቅስቃሴ ውስጥም ከ300 ሺህ በላይ ሰዎች የሚኖሩ ሲሆን ይህም የሰውን ልጅ የመላመድ ችሎታው ትልቅ ምስክርነት ነው። ፍሪደም ኮ ይህ ሰው ሰራሽ ደሴት የሁለት ጥንዶች የፈጠራ ውጤት ሲሆን ከመደበኛው የከተማ ህይወት በመሸሽ በኋላ የሚንሳፈፍ የራሳቸውን ገነት ለመገንባት ባደረጉ ጥረት ይህንን መገንባት ችለዋል። እዚህ ስፍራ ላይም ሁሉ ነገር ያለ ሲሆን የአትክልት ስፍራ፣ የመኖሪያ ቤትና የጥበብ ማዕከል፣ ሁሉም አስፈላጊ የሚባሉ ነገሮች ሁሉ የተሟሉለት ቦታ ሲሆን ጥንዶቹ ከ1991 ጀምሮ በጥረት በገነቡት ቦታ ከግርግር የራቀ ሰላማዊ ህይወትን መኖር እንደሚቻል የሚያሳይ ነው።

ወደ ሲላንድ ስናመራ ደግሞ ይህ ቦታ ምናልባት በዓለም ላይ ካሉት ሁሉ እጅግ እንግዳ ሀገር ሊሆን የሚችል ሲሆን በሁለተኛው የዓለም ጦርነት ጊዜ እንግሊዝ የገነባቸው የጦር መከላከያ መቆጣጠሪያ ጣቢያ ስትሆን ከጦርነቱ በኋላ ሮይ ቤትስ የተባለ ግለሰብ ቦታውን ተቆጣጥሮ የራሴ ሀገር ነው ብሎ በማወጁ የራሱ ፓስፖርት፣ የራሱ ገንዘብና የራሱን መተዳደሪያ ደንብ አውጥቶ የሚኖርባት የውሃ ላይ ሀገር መሰለ ሀገር ናት። ታዲያ የሚኖሩበትም የአንድ ቤተሰብ አባላት ብቻ ሲሆኑ ላንድ በባህር ማል ያለች በብረት ምሶሶች የቆመ ማንም እውቅና ያልሰጣት ነገር ግን ራሷን የቻለች ሀገር ናት። ባለባቡሩ ህንፃ፣ ይህ ደግሞ በቻይና ቾንግ ቺንግ ከተማ የተገነባ የባቡር መስመር ሲሆን የከተማው መጨናነቅ ያሳሰበው የአገሬው መንግስት ለዚህ መፍትሄ ይሆን ዘንድ ይህንን ነገር መፍትሄ አድርጎ ያቀረበ ሲሆን ባቡር መንገድ የሚሰራበት ቦታ ሲጠፋ ባቡሩን በመኖሪያ ህንፃ ማል እንዲያልፍ አድርገው መፍትሄ አበጅተውለታል። ታዲያ በዚህ ህንፃ ሳሎን ውስጥ ቁጭ ብላችሁ አሊያም መኝታ ቤታችሁ ተኝታችሁ ባቡር በግድግዳችሁ እየታከከ ሲያልፍ ማየት አሊያም መስማት የተለመደ ሲሆን ለነዋሪዎቹ ደህንነት ሲባልም ባቡሩ ህንፃ ውስጥ ሲገባ መስኮቶ ቤቶቹና በሮቹ በራሳቸው እንዲዘጉ ተደርጎ የተሠራና በሕንጻው ውስጥም የባቡር ፌርማት ያለው አስገራሚ ስራ ነው። እናም ዓለማችን በተለያዩ እንግዳና ያልተለመዱ ነገሮች የተሞላች ዓለም ናት እያልን የዛሬ አበቃን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ እስከምንገናኝ ቸርቆዩልን